አረጊ በዚህ ሾፍ ሾፍ እያደረግሽ እዚህ ጋር እዚህ ጋር እያልሽ አስቢበት በደንብ ሸቀል ሸቀል አድርገሽ ሁሉ አድርገሻት ትጠሪናለሽ። ጥሪን እንመጣለን፣ ቤቱን እንመርቃለን በሚገባ በሚገባ። ሳሎንሽን እሺ፣ እንዴት አባቱ እንደሚያምል! ኮሊደሩን ይሁ፣ ወይኔ የውጭ ሀገር ቤት፣ በቃ ምንም የኢትዮጵያ ውስጥ ያለ ቤት አይመስልም። ዘሌት ተስክ ሞደር የሆነ ቤት። እስቶሩ ላለሽ፣ ትርፍ ቃሽን ሳሎን ላይ ይደብራል ይሄ ትርፍ ነው ብለሽ ኪችን ውስጥ ተርፍ ነው በሽ የምታስቢው ነገር የምታጠራቀምበት ስቶር ላለሽ። ይው መኝታ ቤቱን እዩት፣ በሩን ጥራቱን እዩት፣ ግድግዳው ኮርኒሱን፣ ኤቭሪቲንግ ጣራው እዩት እንዴት እንደሚያምር ካቢኔት። እያንዳንዱ መኝታ ቤት ካቢኔት ከራሱ ጋር የተገጠመለት ቁም ሳጥን ማለት ነው። ለቁም ሳጥን ወጪ አታወጣም። አልጋ ብቻ ነው የምታስገባው መኝታ ቤት ውስጥ አልጋና ድሬሲንግ ቴቦል በፍቅርም ነው። ሁለት ነው። እዚህ ክፍሌ የመጀመሪያ ልጄ ክፍል ቢሆን ያኛው የሁለተኛ ልጅ ልጆች፣ አንዳንድ ክፍል ይኖራቸዋል። አንዱ የኔና ባሌ ነው ብላ እየሳለች ነው። አግቢበት፣ ውለጂበት፣ አርጅበት፣ ልጆች ይቦርቁበት። አሜን፣ አብይ አሜን። እናት የተባረከ ትዳር ስጥሽና ፈጣሪ አሜን። የነኛ ልጆችን ስጥሽና ደስታ ነይበት፣ እድሜ ልትሽን ለልጅ ልጆችሽ አውርሽው። እውነት እንደውቀ አብዬ እንደዚህ ማድረግ ይሻለኛል። ምክንያቱም ውጤቱ ውጤቱ ሳይሆን የእነሱ እንደሆነ ነው። በእውነት በጣም ሁሌ ባየዋቸው ቁጥር አንቤ ነው የምመጣው። እናቴ ድንግል ማርያም እኮ በቃ የምር የማይፈታ ህልም ነው የፈታችልኝ። እኔ በእርግጥ እንደዚህ አይነት እድል ያጋጥመኛል ብዬ እኔ አስቤ አላቅም። የምር እልሻለሁ ሐቡዬ እኔ ችኩለኝ በጣም ችኩልኝ እሷ ግን እያንዳንዱን ከነገርኳት በላይ ውስጤን አንብባ የመለሰችልኝ እናት ተሩ መዳን ያለ እኔ እንጃ። እኔ እንደዚህ ከፍ ስላደረገኝ በዚህ በዚህ በዚህ ለእኔ እንደዚህ ይገባሻል ብሎ መርጦ ስለሰጠኝ ከምስጋና ውጭ ምንድነው ክፍያ ለፈጣሪ። የሰው ልጅ ቢሆን ያደረገልሽን ቦነስ አርገሽ እንድመልሽልን ነው የሚፈልገው እግዚአብሔር። ኮከኛ ተመስገን ቺ ብቻ ነች ለሱ ለሱ ክብር እኔ ያምጣው ቻው። በዚህ ይኸው ያደረገልሽን ፈጣሪሽን አንቺ ሁሌም ታመሰግኛለሽ። አመስጋኝ ሰው ደግሞ ይጨመርለታል። አመስጋኝ ስለሆነች ፈጣሪ ይጨመረልሽ። ያባሻ ቤትሽ ሲፈርስብሽ ምናልባት አላማረርሽውም ነበር ይሆናል። አንተ ትክክል ነህ፣ ለኔ መልካም ቢሆን አይፈርስብኝም ብለሽ አልፈሽ ነበር ይሆናል እንጃ። እኔ በዛም ሰዓት አላቅሽም ነበር ስለዚህ እውነት ለመናገር አማረር ያለው ግን ተስፋ አልቆረጥኩም። በቃ ነገ ሌላ ቀን መቼም እንደዚህ አይነት እድል ይገጥመኛል ብዬ ሳይሆን በራሴ እግዚአብሔር ጤና ካለኝ ጤና ቢኖረኝ ነው። ብር ሰራሁት እንጂ አልሰራኝም። ሰርቼ ያገኘሁት ነው። በእግዚአብሔር ነው የሰጠኝ ነው። አልፈቀደምና ያ ቤት ራሱ ሰርቼው ቢሆን ላልኖርበት እችላለሁ ስለዚህ እሱ የወደደውን አደረገ ብዬ ራሴን አሳመንኩ እንጂ ለቦታ ብዬ ልነግርሽ አልችልም በጣም ነው ያማረርኩት ምክንያቱም እንግዲህ በስደት ውስጥ በመዳም ቤት ሆኖ ዝቅ ብሎ ስድስት ዓመት አሳልፎ ዝም ብሎ በከንቱ ማጣት ያየ ያውቀዋል ቦታውን ማለት ይበጋኛል ብዬ አስባለሁ በጣም ያማል ስድስት ዓመት የለፋሽበትን ነገር ገደል ሲገባ ያማል ፈጣሪ ደግሞ አንቺ ተስፋ ቆርጠሽ ፈጣሪን ባለመተውሽ ተስፋ ስላልቆራችሽ ፈጣሪ ደግሞ ዛሬ ተካልሽ። ፈጣሪ የልብን የሚያየው አምላክ እኮ ያውቃል ለሚገባ። እኔ በጣም እንዲ እውነቱን ልንገርሽ በጣም እንዲደርሰኝ ተመኝቼ ነበር። ህልምም አይቼ ተገጣጥሞብኝ ህልሙ እኔ ይደርሰኛል ብዬ ነበር። ፈጣሪ ነው የሚያውቀው። ሰው ሰው ስታስመስል ነው ሊለኝ ይችላል። እኔ ግን ከልብ ልንገርሽ ከእኔ እኔ ሳይደርሰኝ አንቺ ስለደረሰች ለእኔ ከሚደርሰኝ በላይ ለአንቺ ተደስቻለሁ። ለምን ስለሚገባሽ፣ ፈጣሪ አንቺ ስለሚገባሽ ነው ለአንቺ ያስደረሰው። ገባሽ? ስለሚገባሽ ያሳለፍሽውን እኛ ሳናቅ፣ እሱ ስለሚያውቅ የደረሰብሽን እኛ ሳናቅ፣ እሱ ስለሚያውቅ ፈጣሪ ለሚገባው ሰው እጣውን አውጥቶለታል። እሱ ደግሞ አይሳሳትም። ትክክል ነው። ፈጣሪ ሁሌም ትክክል ነው፣ አይሳሳትም። እና ይሄ ፈጣሪ ነው ፈጣሪ ነው የሰጣሽ ሄዋን በጣም ሄዋን በጣም ደስ ብሎኛል። እንኳን ደስ ያለሽ በድጋሚ ደስታ ወደር የለው። በጣም በጣም ደስ ብሎኛል። አንዳንድ ነገር ደግሞ ስለ አንቺ ወንድምሽ እያጫወተኝ ቅድም፣ ዶክመንቶችን ፕሮሰስ እያደረግን ወንድምሽ እያጫወተኝ ነበር። በጣም ልብ የሚነኩ ነገሮች ነበሩ። አንቺ ሆን በአደባባይ ማታወሪያቸው ግን ቅድም እንዳልሽም ልብሽ ተሰብሮ ለእግዚአብሔር ብቻ የምታወሪያቸው ነገሮች ብዙ እንዳለ ወንድምሽ እየነገረኝ ነበር። ያን ነገር ሁሉ ደግሞ አስልቶ ደምሮ ፈጣሪ ይሄን መልካም ስላደረገልሽ እጅግ በጣም ደስ ብሎኛል። ከቤተሰቦች አንዱ አድርገሽ ብትቆጥሪኝ ምንም ችግር የለውም። የደስታ ልክ ማለት ወንድሞችሽ፣ እህቶችሽ፣ እናትሽ ምናምን እንደተደሰቱ ያህል ነው እኔም የተደሰትኩኝ። በጣም ደስ ብሎኛል። እንኳን ደስ ያለሽ። ቤትሽ ይህን ይመስላል። ሙሉ ወረቀቱን፣ ዶክሜንቱን እዛ ፕሮሴስ መደረግ ባለበት ቦታ ላይ ፕሮሴስ አድርገን ወንድምሽ በእጁ ይዟል፣ ቁልፍንም አስረክበናል። ከዚህ ከበጀቱ ደግሞ ቤቱ ሲገዛ ሁለት መቶ ሺህ ብር ተርፎ ነበር። እሱም ያው የእኛ ስላልሆነ ለአንቺ የሚገባሽ ስለሆነ ሁለት መቶ ሺህ ብሩንም አካውንቱ ላይ ትራንስፈር ይደረጋል። አሁን ከዚህ ስንወጣ በዛ ሁለት መቶ ሺህ ብርም ያው ካስገባሽ ሌላም ያ የአንቺ። በጣም ደስ ብሎናል። እንኳን ደስ ያለሽ ኮንግራጁሌሽን፣ በድጋሚ ከልብ አመሰግናለሁ በእውነት። አሁን ደግሞ በዚህ ላይ ተጨማሪ የምናገረው ነገር ቢሆን ሰክሰስ፣ ይሄ ያየኸው ወንድሜ እንደ ማንኛውም ሰው ወንድም ብቻ አይደለም እኔ ስደትን ሀ ብዬ ጀመርኩትን የጀመርኩትን ባለፈው ተናገር ያለ አባቴን ካጣው በኋላ ነው። እና አንድ ሴት ነኝ ለእናቴ አንድ ሴት ነኝ። እና በጣም ከባድ ነው፣ ግን ከወንድም በላይ ከፈጣሪ በታች ለእኔ ጀርባ አጥንቴ ነው። የሰው ልጅ የጀርባ አጥንት ሲኖር ነው ቆሞ የሚሄደው። ምንም ቢሆንም በራሱ አቋቁሙ እኔን እያው እህቴ፣ በዚህ ውስጥ ኑሪ ብሎ ባይተከም ግን በሁሉ ነገር ሲያዝን እንደ ሴት ዝቅ ብሎ እያለቀሰ፣ በቃ እህቴም፣ አባቴም፣ ወንድሜም ለእኔ ሁለ ነገሬ በቃ የጀርባ አጥንቴ ነው ለእኔ። ለዛ ነው እኔ ምንም ነገር እኔ እንጃ። ለእሱ እግዚአብሔር ብቻ እኔ ባልከፍለው እግዚአብሔር ይክፈለው። ብዙ ነገር አድርጎልኛል። ከፈጣሪ በታች መስክሬለታለሁ። በጣም ወንድምሽ፣ በጣም የሚገርም ሰው እኔ እንደዚህ አይነት ሰው ስፔሻሊ ውጭ አለም ላይ ለሚኖር ሰው አገር ውስጥ ኢትዮጵያ ውስጥ እየኖረ እንደሚያ እንደዚህ የሚያስብ ሰው አይተኝ አይቼም መላቅም ገጥሞኝም አያውቅም። በጣም የሚገርም ልጅ ነው። በጣም የሚገርም የሚገርም ወንድምን ያለች ባይዘ፣ በጣም የምትኮሪበት በጣም የምትመኪበት ወንድምን ያለች። በጣም እኔ አባት ለልጅ እንደዚህ ይሆናል ብዬ አልጠብቅም። የምሬን በእውነት በጣም ሐቡዬ ወንድሟ ማይጋድ የእውነት አባት ለልጅ እንደዚህ አይሆንም። በጣም የሚገርም የሚገርም የሚገርም ወንድምን ያላትና የምር ወንድምሽ ስለሆነ በጣም በጣም በጣም ደስ ብሎኛል። መልካም የሚገርም ጠንካራ ብርቱ ቀና የሚያስብ ፖዚቲቭ አመለካከት ያለ የሚገርም ወንድምን ያለሽ እና በጣም የሚያኮራ ወንድምን ያለሽ፣ የሚያኮራ በጣም የሚያኮራ ወንድምን ያለሽ። በጣም እኔ እኔ ባል ብኖርሽ ራሱ ባለቤትሽ ራሱ እንደዚህ ለአንቺ እንደዚህ ፖዚቲቭ የሆነ ሰው እኔ እንጃ። በጣም በጣም በጣም ይለያል። ወንድምሽ በጣም ሚገርም ወንድምን፣ በጣም ልትኮሪበት ይገባል። ደስ ብሎኛል። በአጠቃላይ ደስ ብሎኛል። እንኳን ደስ ያላችሁ ሌሎችም ቲኬት በመግዛት የተሳተፋችሁ በሙሉ። ያው ለሁሉ ሰው አይሆንም። በቀጣይ ላይ ለስድስት ሰው ነው። በተቻለ ያህል እየጨመርን እየጨመርን እንሄዳለን። እናንተም በርቱ፣ ቲኬት ግዙ። እንደዚህ የመሰለ ቤት ባለቤት እንድትሆን ለሄዋን እድል ተመቻችቶላታል። በእናንተም ትብብር ቲኬት ስትገዙ ነው። አሁን የምትገዙ ቲኬት መግዛት የምትፈልጉ ፎሎ አድርጉ። እንደዚህ አይነት ቤቶችን በኢትዮጵያ ሁለት ሺ ብር ተሻለሙ፣ የቤት ባለቤት ሆኑ። ከዛ ደግሞ ያለፈ ኢትዮጵያ ውስጥ ያሉ አካል ጉዳተኞችን እናስተምራቸው፣ ውልቸር እንስጣቸው፣ ስራ ስፖንሰር እናድርግ፣ ቢዝነስ ስፖንሰር እናድርግ፣ ከጎዳና እናንሳቸው። እና ስለ ሁሉም እናመሰግናለን። እጅግ አርገን ከዚህ በላይ ደግሞ እኔ በድጋሚ ደጋግሜ ማመሰግናት ሐቢባ ይሄ ውጤት ቀላል ዝም ብሎ ከመሬት ተነስቶ አለመጠም ዋጋ ተከፍሎበት ነው። ዋጋ ሲከፈል ደግሞ የዚህ ጉዳይ የጀርባ አጥንት ሆና ቅድም አንቺ ወንድምሽን እንደምታመሰግኝ ለእናንተ እኔ ለማዳም ቅመሞች እያለች ቲኬት እንድትቆርጡ በጣም ዋጋ ከፍለ ከዛ ሁሉ ያለፈ ደግሞ ለእናንተ እንዲደርስ በጣም ነው ከውስጧ በቃ ታግታ እንደ ትጸልያለች ብዬ ነው የምለው። እንግዲህ ውስጥ በጣም ሁሌ እንዳወረች ሁሌ እዚህ ጋር ውሽ እንዳደረገች እንደ አፏም ደግሞ ነገሮች ተሳክቶ ምናምን መልካም ሆኖ ው እናንተ ይህን ደስታ ቀን እንድታዩ አድርጋለች። አቢባዬ በጣም እኔ ከጓድ በና ሄዋን ስም ቲኬት በገዙ ሰዎች ስም ሁሉ እጅ ጋር እጊ አመሰግናለሁ። ስለ መልካምነትሽ እንዲሁ ተወርቶ የሚታለፍ አይደለም፣ ግን ከሚስጋና የሚያልፍ ነገር ደግሞ የለም። ሚስጋና ከምንም በላይ ነው። በዚህ ህዝብ ፊት እጅግ አድርጌ በዚህ በአምስት ሺህ ህዝብ ፊት በነሱ እነሱን ወክዬ እነ ሔዋንን እነ ስትራን ሌሎቹንም እነ ገነትን ዕጣ ይወጣላቸውን ሁሉንም ሰው ወክዬ ቴንኪዩ ልልሽ ወዳለው እጅግ በጣም አመሰግናቸዋለሁ። ኝንም ሰዓት ስለሌለ ነው ማጣደፋቸው ይቅርታ አድርጉልኝ። እኔም እጅግ በጣም አርጌ አመሰግናለሁ። ሰክሰስ ይህንን በጎ ስራ ይህንን አብሬት እንድሰራ ስላደረከኝ እኔም እጅግ በጣም አርጌ አመሰግናለሁ። ከምንም በላይ እነዚህ የመዳም ቅመሞች በስደት ብዙ ዓመት የኖሩ ሩ ነው። ይሄ ስቶሩ ነው። ስቶርም አለው ልክ እንደ ውጭ ሀገር ቤት ሁላችሁርፍ ማትፈልጉትታይ ማትፈልጉትን ዕቃ የምታስቀምጡበት የምትደብቁበት ስቶር አለው። ከዛ ኪችኑ ኒዩት አያም ኢን ላቭ በኪችን ወይ ካቢኔቱ እንትኑ ካውንተሩ ስቶቭ ማስገቢያ ቦታ አለው።

በጣም በጣም እኔ እኮ ይወጣልኛል ብዬ ተስፋ አድርጌ ነበረ። ተስፋ አድርገነበር። በጣም ዘመናዊ ቤት ነው። እናንተ ታምናላችሁ? አስራ ስድስት ዓመት አረባት ሬ ኢትዮጵያ ውስጥ ቤት የለኝም ብላችሁ እማዬ ተሙት እኮ አንቺ። በጣም ስዘንጭ ነበረ ሀቡ እቃ ማጠቢያ ነው። እቃ ሲታጠብ እዚህ ይታጠባል። ይቆርጣለው እንዴ እንጠፈጠፋ በሁለት ሺ ብር ምን የመሰለ ቤት ደረሳት ሄዋን የማርያም እኮ ኩን እያየሽ ነው። ከዚህ በኋላ ዝነጣ እድሜ ያስተምሩኛል። ከዚህ በኋላ ዝነጣ ምና ምንም አይጠቅምም። ፋሽን ማሽን መሰብሰብ ምንም አይጠቅም። ከዚህ በኋላ ቤት ነው ህልሜ፣ ቤት ነው በቃ። አርጅቻለሁ፣ ሀገሬ ገብቼ መኖር እፈልጋለሁ፣ ቤት እንዲኖረኝ እፈልጋለሁ። እድለኛ ናት ግን ጌታን በስማ አቡ። አሁን ምን እንደምታረጊ ታውቂያለሽ? የሆነ ፊት ተመቷል፣ ቁጥር እልክልሻለሁ። ሪል ስቴት ማለት ነው ስለዚህ የመጀመሪያ ክፍያ ባለ ሁለት ቤድሩም አለ ሶስት ቤድሩም ስናጋልአልፈልግም በሰክሰስ እንደሚደርሰኝ ሀንድረድ ፐርሰንት ሹር ስለሆንክ አይ ዊል ኪፕ በሰክሰስ እየቆረጥኩ እየቆረጥኩ እየቆረጥኩ አንድ ቀን ይደርሰኛል። በሁለት ሺ ብር ለምሳሌ መሆን እየቻልኩ ለምንድን ነው ብዙ በሚሊዮን እዛጋ መከፍለው? ሁለት እራሱ ቢኖርሽ ምን ችግር አለው? አንዱ ይከራያል። ሁለቱም በሰክሰስ ይደርሰኛል። የሶስተኛ ዙር እና የሚቀጥለው አራተኛ እ ተለፋውም ካልደረሰኝ ፌር አይደለም። ህዝቡም ዝም አይልም። የማኝታ ቤቱ የማኝታ ቤት ክሎዝት ለሀቢባ እንዲህ እየለፋች ካልደረሰም እና ህዝቡም ዝም አይልም። ኧረ ህዝቡ ዝም አትበሉ። እኔ እንዲህ እየለፋሁ እናንተ የቤት ባለቤት እንድትሆኑ እንዲህ እየለፋሁ የቤት ባለቤት እያደረኳቸው እድሜ ለሰክሰስ፣ እኔ ደግሞ እንዲደርሰኝ ጸሎት አድርጉልኝ፣ ዱአም አድርጉልኝ። ምንድን ነው ስ ኢንሻላ ይደርስ ይሻል። በቃ አንድ ቤት እንዲሸልበኝ እንዲደርሰኝ። ሩፉን አያቱት እንት በጣም በጣም ሩፉ እንዴት እንደሚያ መብራቱን እዩት። እንደገና ካቢኔቱ በጣም ደግሞ ደስ ሊኝ። ቁምሳጥን መግዛት ቀረ በቃ ቀረብ። ሶስቱም መኝታ ቤት ቁምሳጥ ቁምሳጥን መግዛት ቀርበ። ጊዜ የሚገዛ ነገር ምን? አልጋ ብቻ ነው የምታስገቡት ለመኝታ ቤቶቹ? በቃ አልጋና ሶፋ አልጋና ሶፋ አስገብቶ ማግባት። ኪችን ደግሞ ፍሪጅና ስቶቭ እዩማ፣ ኪችን ፍሪጅና ስቶቭ፣ መኝታ ቤት አልጋና ቲቪ፣ እዚህ ነው የሚሆነው። ሶፋ በዚህ ጋር እንደዚህ ዞሮ ሶፋ ይሆናል። ለምን ኪችኑ ከጀርባ ስለሚሆን እንዲህ ኦፕን ኪችን ስለሆነ ፊት ለፊት እያየሁ ሁለድበት ትክበልበት በሰላም ትኑርበት። እንትኑን አያችሁት? የሳሎኑ ሩፉ በቃ እንደዚህ እንትኑ ከቤቱ ግዢ የተረፋት ሁለት መቶ ሺህ ብር ስላላት አንድ መቶ ሺህ ብር ከጨመረች ሙሉ ዕቃ ያስገባላታል። በሶስት መቶ ሺህ ሙሉ ዕቃ ይገባል። ምንሽ ያው በመላስተኛ ሙሉ ዕቃ መግባት እድል ይኖራል። ካልሆነ አንድ ሁለት መቶ ሺህ ከጨመረች በግማሽ ሚሊዮን ብር ያው ይገባል። ሙሉ ዕቃ በጣም ነው የሚያምረው። ወንድሟንም እንኳን ደስ አለበለው ይሙቅላት። የጤና ያርግላት፣ የበረከት ያርግላት። ዋናው ቤት እኮ ነው፣ ሀቡ ቃቀስ እየተባለ ይሞላል። አቡዬ በቃ እንኳን ደስ ያላችሁ። በጣም በጣም ደስ ብሎኛል። እንኳን ደስ ያላችሁ። ሌሎቹን መቁረጥ የምትፈልጉ ፎሎ አድርጉን። በሆነ ስልክ አለ። አቡዬ ልንወጣ ስለሆነ ነው እኛ። እሱም ይሄዳል። ለእኔም መቱሹን ለምፈልገው ቦታ